ሀይምዬ፣ እና ብሩኬ፣ በመካከላችሁ የሆነ ችግር ሲፈጠር እናንተ ሁለታችሁ መግባባት፣ መተማመን፣ መደማመጥ አለባችሁ። በጩኸት ችግር አይፈታም። እልከኛ መሆን ፍቅርን ያፈርሳል እንጂ ፍቅርን አይገነባም። እናንተ ሁለታችሁ ከተግባባችሁ ችግሩ ቀላል ነው፣ መፈታት ይቻላል። ብሩኬ ከሶሲ ጋር ያለህ ግንኙነት ግልጽ አድርገህ እንደዚህ እንደዚህ አይነት ግንኙነት አለኝ፣ እንደዚህ እንደዚህ እንደዚህ ነው ብለህ በቃ ቀጥ ያለ መስ መልሰህ ችግርህን መፍታት ትችላለህ። ሀይሚም የሚነግርሽን ነገር አምነሽ ተቀብለሽ ማረጋገጥ ትችያለሽ። ስልክህን ስጠኝ፣ ከሶሲ ጋር ያለህን ግንኙነት ማወቅ እፈልጋለሁ፣ የተጻጻፋችሁትን ማየት እፈልጋለሁ ብለሽ እኮ ማየት ትችያለሽ። መብቱ አለሽ፣ አደለ? እናንተ ግን ይህን ከማድረግ ይልቅንስ የምትናገሩትና የምትመላለሱት ቃል ልብ ያደማል፣ ልብ ይሰብራል። ለሚያልፍ ቀን የማያልፍ ቃል አትነጋገሩ። ሁለታችሁም ጠንካራ ልጆች ናችሁ። በመግባባትና በመደማመጥ እና ሁለታችሁ ተገናኝታችሁ ችግሩን መፍታት ትችላላችሁ። ሀይሚም ትናንትና ዳጊን ብታቂው ሶሻል ሚዲያ ልታቂው ትቻያለሽ፣ ግን ደግሞ ቀርበሽ ላታቂ ትቻያለሽ። ምን አይነት ልጅ እንደሆነ አታቂ። ስለዚህ እሱን ከምታምኒ ይልቅ የሀገርሽን ልጅ አብሮ ብዙ ነገሮችን አብሮሽ ያሳለፈውን ብሩኬን ብታምኒውና ያንን ችግር ለመፍታት ብትሞክሩ ጥሩ ነው ብዬ አስባለሁ። ዳጊ አሁን እያደረገው ያለው ሀይሚን እና ብሩኬን ለመለያየት በሁለታቸው መካከል ክፍተት እንዲኖር ወይም ብሩኬን ለመበቀል የሚያደርገው ነገር ነው። እኔ ሀይሚ በቃ ዳጊም ባታገኙ ሶሲን ደግሞ ብሩኬ ባታገኛት እስኪ እንዲያው ማለት እኔ እንጂ አላውቅም፣ እስኪ ለብቻችሁ ጊዜ ስጡ ማለት። አንዳንድ ጊዜ ራስን ማዳመጥ የመሰለ ነገር የለም። ሁል ጊዜ በቃ በነጋ በነጋ ጭቅጭቅ ነው። ጭቅጭቅ ደግሞ መፍትሄ ሊሆን አይችልም። ረጋ ብሎ በመነጋገር ነው ችግር መፍታት የሚችለው ብዬ ነው ማስበው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበርልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ አበረታቶኝ። ዛሬ እንግዲህ ሀይሚዬና ብሩኬ አብረው ስለመጡ ደስ ብሎኛል። ነገር ግን ደግሞ ባለመግባባታቸው በመጨቃጨቃቸው፣ ችግራቸውን ተነጋግረው ባለመፍታታቸው ደግሞ በጣም ያስጨንቃል። እውነት ለመናገር እኛ ስለምንወዳቸው፣ ሁልጊዜ ስለምንከታተላቸው፣ ስለምናደንቃቸው በቃ ውስጣችን ገብተዋል እና የሆነ ነገር ሲሆኑ በቃ እኛም እንደነሱ እናዝናለን እንተግዛለን። እውነት ይጨንቃል። የለመዳችሁት ሰው የሆነ ነገር ሆኖ ስታወዝ በጣም ነው የሚከብደው እና ዛሬ ደግሞ በቃ በቲክቶክ የተለያዩ መልእክቶችንም ሲያስተላልፉ ነበር። በጣም ከባባዶች ማለት ነው። እና ግን ደግሞ እናንተ ሁለታችሁ ሀይሚና ብሩኬ ከካሜራ ጀርባ ቁጭ ብላችሁ ብትነጋገሩ ብሩኬ ከሶስት ሲጋ ያለ ግንኙነት ግልጽ አድርገ ብትነግራት አሁን ሀይሚ ችግር እንትን የሆነባት ምንድን ነው? ለምንድን ነው? ከእሷ ጋር ሁልጊዜ የምትገናኘው ግንኙነት ምንድን ነው? ነው ጥያቄዋ። እሱን ጥያቄ ደግሞ በአግባቡ መልስላት። ሴት ልጅናት ይሰማታል፣ ይሰማታል ማለት ሁላችንም የሚሰማን ነገር ነው። ነገሩ ፕራንክ ሆኖ ግን ደግሞ ፕራንክ ሆኖ ሳለ ግን ደግሞ ለምን እንደዚህ ሆነ ተብሎ ደግሞ እንትን የተባለው ነገር ወደ ሌላ ነገር ዙሮ ነገሮች እየሰፉ እየሰፉ እየሰፉ ሌላ ነገር ውስጥ ገብተዋል እና ሀይሚዬም ተረጋግተሽ ብሩኬም ተረጋግቶ ነገሮችን ለማስተካከል ብትሞክሩ ብትግባቡ ብትደማመጡ ችግሮችን መፍታት ትችላላችሁ እናንተ ከተለያያችሁ እናንተ በየራሳችሁ መንገድ እልክ ውስጥ ገብታችሁ የምታደርጉት ነገር ዋጋ ያስከፍላችኋል ሀይሚ ያለ ብሩኬ ምንም ነው ሀይሚ ሀይሜ ያለ ብሩኬ ምንም ናት። እሱም ያለ እሷ በቃ እኔ አላቅም። የሁለታቸው ግንኙነት በጣም ይከብዳል። በጣም ብዙ ዩቱበሮች አሉ፣ እንደ ሀይሜና እንደ ብሩኬ ግን እኔ አላቅም። በጣም ቅርቅር የሚሉት ብሩኬ ከሌላ ሰው ጋር ሲመጣ፣ ሀይሜ ከሌላ ሰው ጋር ስትመጣ እኔ በጣም ነው ይደብረኛል። እውነት ነው የምላቸው። እኔ ሁለታቸውንም በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ክፋይንካቸው እግዚአብሔር አምላክ መጨረሻቸውን ያሳምርላቸው በመካከላቸው ተገንጦ ደግሞ እግዚአብሔር ሰላሙን ያውርድላቸው ማለት እፈልጋለሁ። ውደ ቻናል የቤተሰቦች የጨሪቃ ፋሚሊ በጣም ተጨንቃችኋል እያየሁ ነው። በቲክቶክም በዩቱብም በጣም ተጨንቃችኋል፣ እና እግዚአብሔር አምላክ እንግዲህ በጸሎታችሁ በዱአችሁ አስቧቸው። ሀይሚና ብሩኬ መቼም አይለያዩም። እንግዲህ ወይ ሀይሚ ሁለት መቶ ኬስ ገባ ይሆናል። እንግዲህ ወደ ሰላማቸው እግዚአብሔር ይመልሳቸው። መልካም ጊዜ ቸር ያሰማል።